በሰሜን ወሎ በከባድ መሳሪያ በተፈጸመ ጥቃት ታዳጊዎችን ጨምሮ አራት ሰዎች መገደላቸው ተነገረ። ሰላም ጠናስጠልን። ሚኪ ነኝ ከሚኪ ታብር ኒውስ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ሲለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ከፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምቱኝ በትህትና እጠይቃለሁ። በሰሜን ወሎ በከባድ መሳሪያ በተፈጸመ ጥቃት ታዳጊዎችን ጨምሮ አራት ሰዎች መገደላቸው ተነገረ። በአማራ ክልል ሰሜን ወሎ ዞን እሁድ ሰኔ 22 2017 ዓ ም በተፈጸመ ተደጋጋሚ የሞርታር ጥቃት ታዳጊዎችን ጨምሮ አራት ሰዎች ሲገደሉ ሰባት ሰዎች ደግሞ መቁሰላቸውን የአይንማኞችና የአካባቢ አስተዳደር ለሚዲያ ተናገሩ። ጥቃቱ የተፈጸመው በጊዳን ወረዳ ዋና ከተማ ሙጃ ከጠዋቱ ሁለት ሰዓት ከአርባ አካባቢ ሲሆን የአካባቢው አስተዳደር ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ናቸው ብለዋል። ጥቃቱ በመንግስት የተጣራ ህዝባዊ ሰልፍ መዳረሻ እንደሆነ በታመነበት ኳስ ሜዳና በዙሪያው መድረሱን ሶስት ነዋሪዎችና የአካባቢው ባለስልጣናት ለሚዲያ ተናግረዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አያለው አምስት የሞርታር ጥይት መወርወሩን ገልጾ ጥቃቱ ሰልፉን ለማስተጓጎል ዕላማ ያደረገው ነው ብለዋል። ጥቃቱ ሲፈጸም ከከተማው ጫፍ ሰልፉ ወደምጠናቀቅበት ኳስ ሜዳ እያመራ እንደነበር የተናገሩ አንድ ነዋሪ ይህን ተከትሎ ሰልፉ ባለበት እንዲቆምና እንዲጠናቀቅ መደረጉን ተናግረዋል። ጥቃቱ በተፈጸመበት ጊዜ ሁሉም ሰው በስጋት እየተሯሯጠ ነበር። ወደ አክን ቤት የሚሄድ አለ፣ ቤተሰቡን የሚፈልግ አለ፣ ግርግር ነው የነበረው ስሉ ከጥቃቱ በኋላ የነበረውን ሁኔታ አመልክቷል። ሁለት የሞርታር ሁለቱ የሞርታር ቅንቡላዎች የግለሰብ ቤቶች ሁለቱ ሰልፉ ይካሄድበታል ተብሎ በታመኑ ህዝባዊ ኩነቶች በሚካሄድባቸው ስፍራዎች፣ እንዲሁም አንዱ ከከተማ ወጣ ባለ ገጠራማ ስፍራ ማረፋቸውን አስተዳዳሪው ገልጿል። ጥቃቱ ሲፈጸም ኳስ ሜዳው አካባቢ ፀሐይ እየሞቀ እንደነበር የተናገሩ አንድ የአይን እማኝ ሁለተኛው ቅንቡላ የከባድ መሳሪያ ጥይት ኳስ ሜዳው ውስጥ ማረፉንና ከባድ ፍንዳታ መከሰቱን ገልጸዋል። ወደ ኳስ ሜዳ በፍጥነት መድረሳቸውን የተናገሩት እማኞ ፍንዳታውን ተከትሎ እሪታ ኡኡታ መከሰቱን ተናግረዋል። በጣም ከፍተኛ ድንጋጤ ነው የተከሰተው። ኳስ ሜዳ ውስጥ ብዙ ወጣቶች ነበሩ። ህዝቡ ላይ መረበሽ ነበር። የማን ልጅ እንደሞተ ለማወቅ ህዝቡ እየተሯሯጠ ነበር። ከፍተኛ የሆነ የህዝብ ጭንቀትና ድንጋጤ ነበር ስሉ የማኝነታቸውን ሰጥተዋል። ሰልፍ ወጥቶ እንደነበርና የፍንዳታ ድምፅ ሰምቶ ወደ ኳስ ሜዳ እንዳቀንዱ የተናገሩ ሌላ የአይን ማኝ ጉዳቱ አስከፊ ስሉ ገልጾታል። የወረዳው አስተዳዳሪ ጥቃቱ ሰልፈኞቹ ሰልፉ ወደምጠናቀቅበት ኳስ ሜዳ እየተጓዙ መሀል ከተማ ላይ እንደደረሱ መፈጸሙን ገልጾ ማህበረሰቡ ትንሽ ተደናገጠ አረጋግተን ሌላ ቦታ ላይ እንዲጠናቀቅ አድርገናል ብለዋል። አብዛኞቹ የጥቃቱ ሰለባዎች ኳስ ሲጫወቱ የነበሩ ታዳጊዎች መሆናቸውን የተናገሩት እማኞቹ ኳስ ሲጫወቱ የነበሩ ሁለት ታዳጊዎች ሆዳቸውንና እግራቸው ተመቶ ህይወታቸው እንዳለፈ ተናግረዋል። እኛ ወደ ሕክምና እስከምንወስዳቸው ህይወታቸው አልፏል ሲሉ እማኝነታቸውን የሰጡት ነዋሪ አንደኛው ታዳጊ ለሕክምና ወደ ወልዲያ እየተወሰደ ያለ መንገድ ላይ ህይወቱ ማለፉን ጠቁመዋል። በጥቃቱ የሞቱት ከ13 እስከ 15 ዓመት ይሆናሉ። ከዚህ የሚበልጡ አይደሉም ህጻናት ናቸው ሲሉ ሌላ እማኝ ስለሟቾቹ ማንነት ተናግሯል። ከከተማው ወጣ ባለ ስፍራ ደግሞ ወንድምና አይት ናቸው የተባለው ሁለት የአንድ ቤተሰብ አባላት በጥቃቱ ህይወት ሲያልፍ፣ የሟቾች አባት ደግሞ መቁሰላቸውን ነዋሪዎችና የወረዳው አስተዳዳሪ ለሚዲያ ገልጸዋል። በዚህ የከባድ መሳሪያ ጥቃት ሰባት የሚሆኑ ሰዎች ቆስሎ ለህክምና ሙጃ ጤና ጣቢያ እንደተወሰዱም ገልጸዋል። የወረዳ ዋና አስተዳዳሪ አቶ አማኑኤል አምስት ወንዶች ሁለት ሴቶች በአጠቃላይ ሰባት ሰዎችን አቁስሏል። አንደኛው ብቻ ነው ትልቅ ሰው፣ ሌሎች ህጻናት ናቸው ብለዋል። ከባድ ጉዳት የደረሰባቸው ቁስለኞች ወደ ወልዲያ ሆስፒታል ሪፈራል ህክምና መላካቸውንም አስተዳዳሪው አክሎ ተናግረዋል። አስተዳዳሪው ጥቃቱን የፈጸሙት የፋኖ ኃይሎች እንደሆኑ የተናገሩ ሲሆን ከዚህ ቀደምም ተመሳሳይ ጥቃት እንደፈጸሙ አመልክተዋል። አንድ ነዋሪ በበኩላቸው ወደዚህ ሊተኩስ የምችል ሌላ የታጠቀ አካል የለም፣ በዙሪያ ያሉት እነርሱ ናቸው እንደዚህ አይነት መሳሪያ ከዚህ በፊት እንደተኮሱ የምናውቀው ነገር አለ፣ ስሉ ጥቃቱን የፈጸሙት የፋኖ ኃይሎች ስለመሆናቸው ተናግረዋል። ህዝቡን የካደ ስሉ ጥቃቱን የገለጹት የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ፈለቀ ጌትነት የጥቃቱ ዓላማ ህዝቡን ለመበተን ነው። ህዝቡ የሚያምራው ወደ ኳስ ሜዳ ነበር። ህዝቡን ለመበተን ታቅዶ የተሰራ ነው ብለዋል። ከግዳን ወረዳ ባለፈ በላስታ ወረዳም ሰልፍ ለመበተን ተመሳሳይ ጥቃት መፈጸሙን፣ ነገር ግን ሰው ላይ ጉዳት አለመድረሱን አቶ ፈለቀ ለሚዲያ ተናግረዋል። አንድ ነዋሪም ጥቃቱ የተፈጸመው ሰልፉን ለማስቆም ታስቦ እንደሆነ እምነታቸውን ተናግሯል። የማቾች የቀብር ስነ ስርዓት እሁድና በማግስቱ ሰኞ ሙጃ ማርያም በተባለ ቤተ ክርስቲያን መፈጸሙን ነዋሪዎች ገልጸዋል። እስካሁን ድረስ ከተማ ላይ መረጋጋት አይታይም፣ በጣም ከፍተኛ ስጋት አለ። እዚያ አካባቢ ኳስ ሜዳ አካባቢ ዝር የሚል ወጣት አይገኝም፣ ስሉ አንድ ነዋሪ ስጋቱን ገልጸዋል። ጥቃቱ ጥሎት ያለፈው ጠባሳ በቀጣይ ስምን ልፈጥር ይችላል በሚል ማህበረሰቡ ስጋት አለው። ከነበረው ሁኔታ አንጻር አሁን በዙሪያው ሰላም አለ፣ ተኩስ የለም ስሉ ሌላ ነዋሪ አሁናዊ ሁኔታን ተናግሯል። ሚዲያ ጥቃቱን ፈጽመው የተባለው የፋኖ ኃይሎችን ለማነጋገር ያደረገው ጥረት አልተሳካም። ላለፉት ሁለት ዓመታት ግጭት እየተካሄደበት ባለው የአማራ ክልል ኢውድ ሰኔ 22 2017 ዓ.ም ምረት በተለያዩ አካባቢዎች መንግስት የሚደገፉ ሰላማዊ ሰልፈኞች በተለያዩ አካባቢዎች ተካሂደዋል። ሰላማዊ ሰልፎች በተለያዩ አካባቢዎች ተካሂደዋል። ሰልፎቹ በዋናነት በክልሉ ሰላም እንዲሰፍንና መንግስት ህግን እንዲያስከብር የሚጠይቁ መፈክሮችም ተሰምቷል። በአማራ ክልል እየተካሄዱ ባሉት ውጊያዎች አልፎ አልፎ አንዴ ጋብ አንዴ ደግሞ ተኩስ ልውውጥ የሚገኝበት በፋኖና በመንግስት ጸጥታ ኃይሎች መካከልም ነው። ከዛም የተነሳ ወደ ንፁሃን የመጣ ነገር በርካቶችን ደግሞም ልባቸውን እንዳቆሰለ ጭምርም ነው። በተኩስ ልውውጥ መካከልም ከዚህ በፊት በብራር ጥይት ንፁሃኖች በባህር ዳር አካባቢ ሲሞቱም ተስተውሏል። ብዙ ንፁሃኖች የሚሞቱበት ስፍራ እየሆነ መምጣቱን የአማራ ክልል እየወጡ ያሉት መረጃዎች ያሳያሉ። በርካቶች የሚያዘኑበትና ልባቸው የተሰበረበትም ክስተትም እንደሆነ ጨመረም ነው። በዚሁ ጥቃት እንግዲህ በዋናነት ማን እንዳነጣጠረ በህዝቦችም ማህበረሰቦችም ሲገልጹ የብልጽግና ደጋፊ ፋኖ ከዚህ በፊት በመግለጫውም መናገሩ የምንጊዜም ጠላታችን ናቸው በማለትም መግለጫቸው ላይ ማስፈራቸው የሚታወስ ነው። ፋኖ ጸቡ ከመንግስት ጋርና ብቻ ሳይሆን የመንግስት ጸጥ ኃይሎች ጋር ብቻ እንዳልሆነና በተለይ መንግስትን ደግፈው የሚቆሙትም ከምንጊዜም በላይ ጠላቶቻችን ናቸው በማለትም በአደባባይም የፋኖ መሪዎች መናገራቸውም የሚታወስ ነው። ታዲያ በአማራ ክልል እየተካሄደ ባለው ጦርነት፣ በዚሁ በንፁሃን ህልፈት፣ በኢኮኖሚ ላይ ከፍተኛ ክሳራን እያስከተለ እንደሚገኝ ጭምርም ነው። በሁለቱ መካከል ያለው ስምምነት በአስቸኳይ እንዲፈጸም በርካቶችም ግፊት እያደረጉ እንደሚገኙ ጭምርም ነው። ጦርነት ለሰው ልጅ በምንም በምንም ሁኔታ ሊጠቅም አይችልም። የእርስ በርስ መገዳደልና መጠፋፋት የበለጠ ነገሮችን ከድጡ ወደ ማጡ በማለትም ነው በርካቶቹ የገለጹ ያሉት። ስለዚህ እርስ በርስ መገዳደልና መታኮስ እንደማያስፈልግ ሳይጨምርም በሰላማዊ መንገድ ወደ መቀመጫ ዙሪያ ማምጣቱ ነው የሚሻለው። በቀል በቀልን እየወለደ ሌት ከቀን እርስ በርስ መጋደል ና መጨራረስ ነው የሚፈጥረው እንጂ ሌላ አዲስ ነገራ የአመጣን በማለት በርካታ ምሁራኖችም ሀሳቦቻቸውን ሲያጋሩም ተስተውሏል። እጅግ አሳዛኙ በዚሁ በጣም በሚያሳዝኑ ሁኔታ የሕፃናት እልፈትን በማስመልከት መረጃዎችን በማስመልከት አጠቃላይ የወጡት መረጃዎች በወሎ ውስጥ የተካሄደው እጅግ አሳዛኝ መረጃ እንደነበረም የደረሱን መረጃዎችን በማስመልከት የሰው ልጅ ሁለቱም ወገን ማንም በምንም አይነት ሁኔታ ከመሞት ወደ ሰላማዊ መንገድ ነገሩን አምጥቶ ወደ መቀመጫ ዙሪያ በፈታ የተሻለ ይሆናል። የፖለቲካ ልዩነት፣ የሀሳብ ልዩነት አለ በእርግጥ ግን ያን ነገር ደግሞ በንግግር ማጥበብና ማቅለል እንደሚቻል ጭምርም ነው በርካቶቹም እየገለጹ ያሉት። ጦርነት መፍትሄ ሆኖ አያቅም ነው ያሉ ያሉት በርካቶቹም ሀሳባቸውን እየገለጹ ያሉት። አጠቃላይ እንግዲህ እስካሁን ድረስ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። አብሬያቸው ቆየሁት። እንግዲህ ሚኪ ነኝ ከሚኪ ታቦር ኒውስ። ይህ ቻናል ገለልተኛ ነው። ታማኔና ወቅታዊ ሚዛናዊ መረጃ ስለሆነ እኛ ታማኒና ወቅታዊ መረጃዎችን ነው ለእናንተ ሚዛናዊ መረጃዎችን ይዘንላችሁ የምቀርበው። ስለዚህ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ይህንን ቪዲዮ ላይክ፣ ሸር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። ለእሳታት ያሉ መረጃዎችን ይመስላሉ። በወቅታዊና ና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁም።